ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ ዓለም አቀፍ ነው ኢትዮጵያችንንም ጨምሮ ማለት ነው። እንግዲህ ይሄ ዓለም አቀፍ መረጃ ዓለም አቀፉን ማህበረሰብ የሚመለከት ስለሆነ ኢትዮጵያችንንም ጨምሮ ወደ እናንተ ልናደርስ መተናል። ሰሞናችንንም እኛ ሰማይ ላይ አንዳንድ የእሳት ቀለበቶች ታይተው ነበር። ቀደም ባሉት ጊዜም የእሳት ጉማጅ የሚመስል የተቀጣጠለችው ቦሚ የሚመስል በተለያዩ የክልል ከተሞች እራሱ እየታዩ እንደነበረ ትላንትና በመግቢያችን ሳውቀናችሁ፣ ዝርዝር መረጃውን ደግሞ ምናልባትም የዚህ የዘርፎ ለይቃን አዲስ መረጃ ካወጡ እንደምንነግራችሁ ቃል ገብተን ነበረ። አንድ መረጃ ወጥቷል። ታዲያ ይሄ ዶክተር መጋቢ ሀዲስ ዶክተር ሮዳስ ታደሰ ከነገሩን ጋር የሚገናኝ ሳይሆን ይሄ ሌላ መረጃ ነው ማለት ነው። እና ኤሎን መስክ ወደ ህዋ የሚያስወነጭፉት የስፔስ ኤክስ ሮኬት ስብርባሪ እንደሆኑ ነው እየተነገረ ያለው ማለት ነው። ዶክተር ሮዳስ ታደሰ ያሉት ራሱን የቻለ ነው በአርባ ምንጭ የታየው ማለት ነው። በትላንትናው ዕለት ግን ገና ይሄንን በተመለከተ መረጃ አልወጣም ብያችሁ ነበረ። እነዚህ መረጃዎች ምን ይመስላሉ የሚለውን ጠቅለል ያለውን ነው የምናየው ማለት ነው። እነ ኤሎን መስክ እንግዲህ ዓለምን ሊፈጁት ተነስተዋል። ምን እንደሆነ ሀሳባቸው ባይታወቅም ይሄ በጣም አደገኛ የሆነ እንቅስቃሴ እንደሆነ ነው የዘርፉ ልሂቃንም እየተናገሩ ያሉት። እነዚህ መረጃዎች ለመሆኑ ምን ይመስላሉ? አብራችሁን ስትቆዩ ሁሉንም አብረን እንፈትሸዋለን። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወሉ ምልክት ተጭናቸው እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዘለቁ። መረጃውን ከአክሱም ቲዩብ እኔ ሮማን ጸጋዬ አደርሳችኋለሁ። ወዳችሁና ፈቅዳችሁ አብራችሁን ስለምትሆኑ እግዚአብሔር ያክብርልን። ወደ መረጃው እንለፍ። እንግዲህ እነዚህ የስፔስ ኤክስ ሮኬት ስብርባሪ በረራዎችን እንዳስተጓጉል ሁሉ ነው እየተነገረ ያለው እንደ ሮይተርስ ዘገባ ከሆነ ሐሙስ ለታ ከቴክሳስ ወደ ህዋ ለመምጠቅ የተነሳው የስፔስ ኤክስ ሮኬት ፈንድቶ ስብርባሪዎቹ በረራዎችን አስተጓጉሏል። የሮኬቱ ስብርባሪዎች አሁንም ከአየር ወደ ምድር መውደቃቸውን ተከትሎ ማስጠንቀቂያዎች እየተሰጡም እንደሚገኝ ተገልጿል። ስፔስ ኤክስም ሰው ያልያዘው ሮኬት ወደ ህዋ በነበረው ጉዞ ፈጣን ድንገተኛ ፍንዳታ እንዳጋጠመው እና ከመሬት ጋር ያለው ግንኙነት መቆራረጡን ነው ያረጋገጠው። እስከዛሬ ከተገነቡ ትልቁ የሆነው የስፔስ ኤክስ ስታርሺፕ ሮኬት ከመጠቀ በኋላ ብዙም ሳይቆይ ከቁጥጥር ውጭ ወጥቶባቸዋል ማለት ነው። ምንም አይነት ጉዳት ባይመዘገብም ግን ከካሪቢያን ሀገራት የተገኙ ምስሎች ከሰማይ የሚወርድ ስብርባሪዎችን አሳይተዋል። ይህ ሮኬቱን ለመፈተሽ ስምንተኛው ሙከራ ሲሆን ለሁለተኛ ተከታታይ ጊዜ ፈንድቷል ማለት ነው። 125 ሜትር ያለው ሮኬት ከአንድ ሰዓት ጉዞ በኋላ በህንድ ውቅያኖስ በኩል ወደ ምድር ምህዋር እንዲገባ ታስቦ ነበረ። መሬቱን ለቆ እንዲወጣ የሚረዳው የሮኬቱ ኃይል መስጫ ክፍል በተሳካ ሁኔታ ወደ ማስጠንቀቂያው ለመመለስ ችሏል። የቢሊዮነሩ ኤሎን መስክ ንብረት የሆነው ስፔስ ኤክስ ባወጣው መግለጫም ከደህንነት ባለስልጣናት ጋር በመሆን ቅድሚያ የሚሰጣቸው የአደጋ ጊዜ ምላሾችን በፍጥነት ማስተባበር ጀምሯል። መግለጫው አክሎም ስፔስ ኤክስ የአደጋው መንስኤ በተሻለ ለመረዳት መረጃዎቹን እንደሚገመግም ገልጾ ፍንዳታው የተከሰተው በርካታ ሞተሮች ከጠፉ በኋላ መሆኑን አስታውቋል ማለት ነው። እንደተለመደው ታዲያ ስኬትን የምንማረው ከስህተት ነው ሲል ነው የተናገረው። የዛሬው ሙከራ የስታር አስተማማኝነትን ለማሻሻል ተጨማሪ ትምህርቶችን ያገኛል ሲል ነው የተናገረው። መግለጫው አክሎም ፍርስራሹ አስቀድሞ በታቀደለት ቦታ ላይ መውደቅ እንደነበረበትም እና ሮኬቱ ምንም አይነት መርዛማ ንጥረ ነገር አልያዘም ሲሉ አስተባብለዋል። ኩባንያው ስብርባሪ አግኝተናል ብለው ለሚያምኑ ሰዎች ኢሜይልና ስልክ ቁጥሩን ይፋ አድርጓል። ማለት ነው እንግዲህ መስክ ስለ ሐሙሱ ፍንዳታ እስካሁን አስተያየት አልሰጠም። እሱ ማለት ነው እሱን ወክለውም የተናገሩ አካላት ናቸው ያሉት እንጂ መስክ እስካሁን መልስ አልሰጠም። አደጋው እንግዲህ እሳት ያላቸውን ስብርባሪዎች ሊፈጥር ይችላል በሚል ሚያሚና አላ ዶን ጨምሮ በተለያዩ የፍሎሪዳ አውሮፕላን ማረፊያዎች የሚደረጉ በረራዎች ለአጭር ጊዜም እንዲቆሙ አስገድዷል። የፌዴራል አቪዬሽን አስተዳደር ኤፍኤኤ ባወጣው መግለጫ በአውሮፕላን ማረፊያዎች የሚያርፉና የሚነሱ በረራዎች የዘገዩት በህዋ ላይ በተፈጠረ ችግር ነው ብለው ነው የተናገሩት። የአሁኑ ክስተት በጥር ወር ቴክሳስ ከሚገኘው የስፔስ ኤክስ ተቋም የተመነጠቀ ሮኬት ከደቂቃዎች በኋላ መውደቁን ተከትሎ የተፈጠረ ነው ማለት ነው። ፍንዳታው በተመሳሳይ ስጋት ምክንያት ኤፍኤኤ ከሁለት ወራት በፊት አየር ማረፊያዎችን ለአጭር ጊዜ ለመ ስጋት ተገዶ ነበረ። ከጥሩ ክስተት በኋላ በካሪቢያኖቹ የቱርክና ካይኮስ ደሴቶች አካባቢ ደግሞ የንብረት ውድመት መድረሱን ኤፍኤኤ አስታውቋል። የስፔስ ኤክስ የበረራ ተንታኝ ዳንሆት ሐሙስ ለታ ለጋዜጠኞች እንደተናገሩት እንዳለመታደል ሆኖ ይህ ባለፈው ጊዜም ተከስቶ ነበረ፣ ስለዚህ የተወሰነ ልምድ አለን ሲሉ ተናግረዋልና የአሁኑ ደግሞ የስታርሺፕ ማስወንጨፍ የተካሄደው ኤፍኤኤ በጥር የደረሰው ፍንዳታ ከመጠናቀቁ በፊት ነው ሲሉ የአፍሪካ መገናኛ ብዙሃን ነው የዘገቡት። የቱርክና የካይኮስ መንግስት ባወጣው መግለጫ ደግሞ ከአሜሪካ ባለስልጣናት እና ከስፔስ ኤክስ ጋር ግንኙነት እንዳለው እና የደሴቶቻችንን ደህንነት ለማረጋገጥ በምንሰራበት ጊዜ ለሕዝቡ መረጃ ማጋራታችንን እንቀጥላለን ሲሉ ነው የተናገሩት። በኤክስ ላይ የተለጠፈው ምስል በካሪቢያን ባህር ላይ የሚወድቁ የሮኬት ፍርስራሾችን ያሳያል። ባሃማስ ያሉ ሰዎች ደግሞ ከፍርስራሹ ለመሸሸግ መጠለያ እየፈለጉ እንደሆነ ነው የተናገሩት። እንዲሁም ደግሞ በትስስር ገጻቸው ላይ የጻፉት ስታርሺፕ እስከዛሬ ከተሰሩት ትልቁ ሮኬት ሲሆን መስክ ማርስን ለመቆጠ ጣጠር ያለው ምኞት የሚያሳካበት ቁልፍ መሳሪያ እንደሆነ እየተነገረለት ነው። የስፔስ ኤክስ ስታርሺፕ የጠፈር መንኮራኩር እና ሱፐር ሄቪ ሮኬት አንድ ላይ ስታርሺፕ እየተባለ የሚጠራ ሲሆን ሙሉ በሙሉ እንደገና ጥቅም ላይ እንዲውል ታስቦ መዘጋጀቱን ኩባንያው ገልጿል ማለት ነው። ግን በርካቶች ይህንን ነገር እያወገዙት ይገኛሉ። ምክንያቱም በሰው ልጆች እንዲሁም በንብረት ላይ ከፍተኛ የሆነ ጉዳት ሊያደርስ እንደሚችል ደግሞ መረጃዎች ያሳያሉ ማለት ነው። ሌላው መረጃ ደግሞ ኤሪያ ሲክስ የአውሮፓውያንን ከአሜሪካ ነፃ መውጫ ተስፋ የተባለ አንድ መረጃ ወጥቷል። ፈረንሳይ በአውሮፓውያኑ ኤሪያን ሲክስ ሮኬት የስለላ ምስሎችን የምትልክ የስለላ ሳተላይት ማስወንጨፏ ነው እየተነገረ ያለው ማለት ነው። የኤሎን መስክ እንግዲህ ስፔስ ኤክስ በበኩሉ የዓለማችንን ግዙፍ ሮኬት ለማስወንጨፍ ያደረገው ሙከራም ሳይሳካለት ሳካለት ቀርቷል። ከዚሁ ጋር ተያይዞ ታዲያ የአውሮፓ ስፔስ ተቋም ሮኬት ኤሪያን ሲክስ ትላንትና ሁለት ነው የመጀመሪያ የተሳካ ተልዕኮ ደግሞ የፈጸመው በሌላው ጽ ማለት ነው። የፈረንሳይ ስለላ ሳተላይትን የተሸከመችው ሮኬት በደቡብ አሜሪካ ከምትገኘው የፈረንሳይ ግዛት ፍሬንች ጉይና በመወንጨፍ ከምድር 800 ኪሎ ሜትር ርቀት ላይ ሳተላይቷን ማሳረፍ ችላለች ተብሏል። በአዲሱ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የደህንነት ዋስትና ላይ ጥርጣሬ የገባቸው አውሮፓውያን ከአሜሪካ ጥገኝነት ለመላቀቅ መስራት እንዳለባቸው ነው የተስማሙት። የአሪያን ሲክስ ሮኬት ስኬታማ ተልዕኮ ሩሲያ ከዩክሬን ጦርነት መጀመር በኋላ ግዙፍ ሶይዝ ሮኬቷን ማንቀሳቀሷን ተከትሎ አውሮፓውያን በነፃነት ትልልቅ ሳተላይቶችን በምድር ምህዋር ላይ ማስገባት እንደሚችሉ ያረጋገጠ ነው ተብሏል። ማለት ነው አውሮፓውያኑ ታዲያ ከፈረንጆቹ ሁለት ሺህ ሃያ ጀምሮ ሮኬቷን ለማስወንጨፍ ቢያስቡም በተለያዩ ምክንያቶች ሲራዘም መቆየቱን ነው ፍራንሲስ 24 ያስታወቀው። ሲኤስኦ ስሪ የተሰኘችው የፈረንሳይ ስለላ ሳተላይት በ2018 እና በ2020 ከመጠቁ ሌሎች የሀገሪቱ ሳተላይቶች ጋር በመተሳሰር ወቅታዊ ምስሎችን በፍጥነት ታቀብላለች ተብሎ ነው ጠበቀ። ያለው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለዩክሬን ከሳተላይት የሚገኙ የደህንነት መረጃዎችን አላጋራም ማለቱ አውሮፓውያኑ በስፔስ የተያዘባቸውን የበላይነት ዳግም እንዲያጤኑት አድርጓል ማለት ነው። የፈረንሳዩ የመከላከያ ሚኒስትር ሰባስቲያን ሌኮርኑ አውሮፓውያኑ በፍጥነት ሊነቁባቸው ከሚገቡ ጉዳዮች አንዱ ስፔስ ወይ ደግሞ ጠፈር ነው ሲሉን የተናገሩት። ከአውሮፓ ሕብረት አባል ሀገራት ወታደራዊ ሳተላይቶችን ያመጠቁት ፈረንሳይና ጣሊያን ብቻ ናቸው። ሀገራቱ አስር እኩል አምስት አምስት የስለላሳ ሳተላይቶች አሏቸው ማለት ነው። አሜሪካና ቻይና በመቶች የሚቆጠሩ ወታደራዊ ሳተላይቶች አሏቸው የሚሉት የስፔስ አብዮት መጽሐፍ ደራሲ ፊሊፕ ስቴንገር አውሮፓ ወደ ኋላ የቀረችበት ጉዳይ ልታስብበት ይገባል ሲሉ በአጽንኦት ተናግረዋል። በአሪያን ሲክስ ሮኬት በያመቱ ወደ አስራ ሁለት ሳተላይቶችን ማምጠቅ እንደሚገባ የፈረንሳይ ባለስልጣናት እየተናገሩ ነው። በሌላ በኩል የአውሮፓውያኑ የስፔስ ኢንዱስትሪ በብርቱ የፈተነው የኤለን መስኩ ስፔስ ኤክስ በትላንትናው ዕለት በቴክሳስ የዓለማችን ግዙፉ ሮኬት ለማስወንጨፍ ያደረገው ሙከራ ነው ሳይሳካለት የቀረው። 123 ሜትር ከፍታ ያለው ሮኬት እንደተወነጨፈ የፈነዳ ሲሆን ያደረሰውም ጉዳት ስለመኖሩ እስካሁን የተገለጸ ነገር የለም። የስፔስ ኤክስ ግዙፉ ሮኬት ሙከራ ሳይሳካ ሲቀር የትላንቱ በተከታታይ እንግዲህ ለሁለተኛ ጊዜ ነው ማለት ነው። ይህ ኤሎን መስክ እየተባለ ሰው ለምንድን ነው አለማችን ላይ አነጋጋሪ የሆነው? ቀደም ካሉት ደግሞ አይኪዋቸው ከፍተኛ ደረጃ ላይ ነው ከተባሉ ሁሉ የላቀ ነው የተባለው ስለምንድን ነው? እንደገናም ደግሞ የአለማችን ቁጥር አንድ ሀብታም ነው ኤሎን መስክ። ለመሆኑ ኤሎን መስክ ማን ነው? በወፍ በረር ትንሽ ስለሱን እንገራቸው። ድሮ የቢልጌትስ ዘመን ነበር እንደሚታወቀው። አሁን ደግሞ ኤሎን መስክ የዘመነበት ወይም ደግሞ ዓለምን ተቆጣጥሯል ለማለት የምንችልበት አይነት ደረጃ ላይ ያለ ሰው ነው ይሄ ሰው ኤሎን መስክ። የምድር መስክ ጠበዋለች፣ ወደ ህዋ የአማትር ጀምሯል። ይሄ ሰው ማማተር ብቻ ሳይሆን የህዋ ታክሲ የፈጠረ ሰው ነው። አንድ ቀን የሰው ልጅ ወደ ህዋ፣ ወደ ጠፈር፣ ወደ ሌሎች ፕላኔቶች እዚያ ሄዶ መኖር መጀመር እንዳለበት የሚያውጠነጥን ሰው ነው። ይህ ሰው መስክ የሚያስበውን ሁሉ ሲያሳካ እየኖረ የተግባር ሰው ነው። በጤናው ነው እንዳንል፣ እሱ የሚያስበው ሁሉ ደግሞ ከአምሮ በላይ የሆነባቸው በርካቶች ናቸው። ዝም ብለን ታሪኩን ስንነግራችሁ በጣም ሁልጊዜ በስራ እንደተወጠረ ነው የሚነገርለት። በተለይ ደግሞ ይሄ ሰሞኑን ሁለት ጊዜ ከአንዴም ሁለት ጊዜ ከሸፈበት ስፔስ ኤክስን በተመለከተ በጣም ስራ በዝቶበታል ማለት ይቻላል። ግዙፉን ትዊተር የግል ንብረቱ ያደረገ ሰው ነው። የትዊተር ግዢ ሂደቱ ራሱ እጅግ በጣም አስደናቂ እንደሆነ ይነገራል። ይኸው እስካሁንም ድረስ ያ ታሪክ ታሪክ ራሷ አይደለም። የትዊተር ግዢ ማለት ነው እና የትዊተርን ዘጠኝ በመቶ ድርሻ ነው መጀመሪያ የገዛው። ከዛ ደግሞ ብዙም ሳይቆይ የራሷ አድርጎታል ማለት ነው። እና ዓለም በእንደዚህ አይነት ቀልዶቹ ያውቀዋል ማለት ነው። እንደ ቀልድ የሚናገራቸውን ነገር ነው የእውነት አድርጎ ወደ መሬት የሚያወርዳቸው ማለት ነው። ሚዲያው ሁሉ በሱ ዜና ነው የሚጥለቀለቀው አብዛኛው ጊዜ ማለት ነው። በጣም ነው ስለሱ የሚዘገበው። ለመሆኑ ኤሎን መስክ አፍሪካዊ ነው ለሚሉ ሰዎች ደግሞ በጀግና የማይሻማ የለም ይላሉ የቅርብ ሰዎቹ። ፑሽኪን የእኛ ነው እንላለን። የመኔዎች ሳባ ደግሞ የእኛ ናት ይላሉ። እና አፍሪካውያንም በኤሎን መስክ ለመኩራት የሚዳዳቸው ናቸው። መስክ የተወለደው በማዲባ ሀገር ስለሆነ ነው እዚች ወረድ ብሎ ደግሞ ፕሪቶሪያ፣ ደቡብ አፍሪካ ነው ውልደቱ ማለት ነው። በነ ኦሊቨር ታምቦ ሀገር፣ በነ ዴዝሞንድ ቱቱ ሀገር፣ ከነ ኔልሰን ማንዴላ ምድር የተገኘ ሰው ነው። መስክ ከነጭ ደቡብ አፍሪካዊ አባቱ እና ደቡብ አፍሪካዊ ካናዳዊት እናቱ ነው ይህ ሰው የተገኘው። ልጅነቱ ስንመለከት አንድ ነጭ ደቡብ አፍሪካዊ ልጅነት እንደሚያሳልፈው ነው ያሳለፈው። እርግጥ ከአስር ዓመቱ ከኮምፒውተር ጋር የሙጥኝ ያለ ብላቴና ነበረ። በ12 ዓመቱ የሆነች ትንሽ የኮምፒውተር ጌም ፈጥሮ ነበረ። ከዛ ያችን ጌም በ500 ዶላር ይሸጣታል። ከዚያም በፊት ደግሞ በየሰፈሩ እኛ በተለምዶ ሄጀላቲ እንደምንለው እንደሱ ከወንድሞቹ ጋር ቤት ለቤት እያንኳኳ ቸኮሌትም የሚሸጥ ሰው ነበረ። ቢዝነስ የዘለቀው ያን ጊዜ መሆን አለበት ይላሉ የቅርብ ሰዎቹ እና ስለ እናትና አባቱም ሀብታም ናቸው አይደሉም ሚል ነገር በጣም ይወዛገባል ሰው ማለት ነው። እና እናቱ ነጭ ካናዳዊት ናት፣ ሞዴል ሜይ ትባላለች። አባቱ ደግሞ ደቡብ አፍሪካዊ ነው፣ እሳት የላሰ ነጋዴ ነው። ተራ ነጋዴም አይደለም ታዲያ ምጡቅ አእምሮ የነበረው ነጋዴ ነው ይሄ ሰው ማለት ነው። በዚያ ላይ የኤሌክትሮኒካል መሀንዲስ፣ መርከበኛ፣ ፓይለት ነበረ። ስሙ ኤሮል መስክ ይባል ነበረም። መስክ እንደሚለው አባቱ የኩይ ባህሪያት ሁሉ ወደብ ነው ይላል። በተለይ እናቱን ለብዙ ስቃይ የዳረጋት ሰው እንደሆነ ኤሎን ይናገራል። አባቱና እናቱ ሲለያዩ ታዲያ ታናሽ ወንድሙ እና እህቱ ወደ እናታቸው አዘነበሉ። እሱ የበኩር ልጅ እንደመሆኑ ለአባቱ ያደላል። በኋላ ግን በውሳኔው እንደተጸጸተ ይናገራል። በአጋጣሚዎች ሁሉ አባቴ በክፋት የሚያህለው የለም፣ አእምሮ ምጡቅ የክፋት መሀንዲስ ነበር ሲል ይናገራል። ከአባቱ ጋር ደግሞ ጥሩ ጊዜ እንዳላሳለፈም ይናገራል። በ17 ዓመቱ ወደ እናቱ ነው የሄደው፣ ወደ ካናዳ። አባቱ እንዲህ አለው፣ በሶስት ወርህ ተንከራተህ ተመልሰ ትመጣለህ ወይ ደግሞ እንደተንከራተት ትቀራለህ ነበር ያለው። ኤሎን መስክ ታዲያ በካናዳ ኩዌንስ ዩኒቨርሲቲ ትምህርቱን ይቀጥላል። ከዚያ ደግሞ ወደ አሜሪካ ይገባል። ከካናዳ በዝውውር ወደ ፔኒሴልቪያ ዩኒቨርሲቲ ተሻገረ። በዚያም ሁለት ዲግሪ ሰራ፣ አንድ በፊዚክስ ሌላ ደግሞ በቢዝነስ። የሁለቱ ዲግሪዎች ጥምረት አሁን ድረስ ኤሎን መስክን ይከተሉታል። በፊዚክስ እውቀቱ የፈጠራ ልህቀቱን ያሳየናል። በቢዝነስ ዲግሪው ደግሞ ይነግዳል፣ ይበለጽጋል። የዓለማችንም ቁጥር አንድ ሀብታም ነው። በትክክልም ኤሎን መስክ ዲግሪዎቹን የሚመስል ሰው ነው ይሉታል የቅርቡ ሰዎች። እድሜው ደግሞ ወደ 24 ሲደርስ ካሊፎርኒያ ይሄዳል። ሳት ብሎት በስታንፎርድ ዩኒቨርሲቲ ፒኤችዲ በአፕላይድ ፊዚክስ ለመማር ተመዘገበ በ ከዚያ ግን ምን እንደነካው ሳይታወቅ ወዲያው ጥሎ ወጣ ማለት ነው። ከዚያ ግን አልተመለሰም። ከዩኒቨርሲቲ ጥሎ የሚወጡ ሰዎች የሚሳካላቸው ግን ለምን ይሁን ብለን መጠየቃችን አይቀርም። ኤሎን መስክ አግብቷል ወይ ብለንም እንጠይቃለን። አዎ ያውን በተደጋጋሚ አግብቷል። የመጀመሪያ ሚስቱ ጀስቲን መስክ ደራሲ ናት። ኮሌጅ እያሉ ነው የተዋደዱት ማለት ነው። መስክ በፍጹም እጅ የሚሰጥ ሰው አይደለም ብላ ትናገራለች። ይህችን እስት ያሰበውን ሳያሳካ እንቅልፍ አይወስደውም፣ ፍጹም የበላይነት መሆን ይሻል ካለች በኋላ በሰርጋቸው ዕለት እየደነሱ ሳለ ወደ ጆሮ አጠጋ ሀገራትን መቼም አትረሳውም፣ በዚህ ትዳር ውስጥ የበላይ አዛዡ እኔ ነኝ ነበር ያላት ኤሎን መስክ። ቢሊዮን ዶላር ኬት አመጣ የሚለውን ስንመለከት ኤሎን መስክ እርግጥ አባቱ እንደ ማንኛውም ነጭ ደቡብ አፍሪካዊ የናጠጠ ሀብታም ነው። ከማዕድን እስከ ሪል ስቴት ያልገባበት የንግድ ዘርፍ አልነበረም። የኤሎን መስክ ሀብት ግን ከዚያ የሚመዘዝ ስለመሆኑ ተጨባጭ መረጃ እስካሁን ድረስ የለም። ይልቅ ከስታንፎርድ ዩኒቨርሲቲ ፒኤችዲ ጥሎ እንደወጣ ሁለት ነገር ሞክሮ ነበረ። አንዱ የድረገጽ መተግበሪያ የሚሰራ ትንሽ ኩባንያ ነው። ሁለተኛው ደግሞ የበይነ መረብ የባንክ አገልግሎት የሚሰጥ ኩባንያ ነበረ። ከዚያ በፊት ግን ከወንድሙ ጋር ዚፕቱ የሚባል ሶፍትዌር ሰርተው ነበር። ጽሁፉን ከጋዜጣ ወደ ዲጂታል የሚቀይር ማለት ነው ጽሁፍን። ከብዙ መከራ በኋላ ነው ድርጅቱን የሸጡት። ከዚያ በኋላ ነው እንግዲህ ሁለት ሌሎች ድርጅቶችን የሞክረው። ከሁለቱ አንዱ ፍሬ አፍርቷል። ይህም የበይነ መረብ የባንክ አገልግሎት ሰጪ ኩባንያ በኋላ ፔይፓል በሚል የምናውቀው ክፍያን የሚያቀላጥፈው ኩባንያ ማለት ነው። ብዙ ሰው ፔይፓልን ከፈጠሩት መካከል አንዱ ኤሎን መስክ እንደሆነ ደግሞ አያውቅም። እንዲያውም ጠቀም ያለ ዶላር ያመጣለት ይህ ኩባንያ ነው ከተባላ ኋላ ኤቢ ኩባንያውን ይሸጠዋል። 1.5 ቢሊዮን ዶላር ማለት ነው። ይህን ገንዘብ ይዞ ሌላ ነገር ነው ማሰብ የጀመረው። ይህ ሰው ከምድር ወደ ህዋ ነው ያማተረው። ናሳ ወደ ህዋ በሚያደርገው ጉዞ ብዙ ወጪ እንደሚያወጣ ይገነዘባል። አንዴ የበረረች መንኮራኩር ዳግም አገልግሎት እንደማሰጥ ተረዳ ማለት ነው። ይህ የስፔስ ኤክስ ሀሳብን የወለደው እንግዲህ በዛ ጊዜ ነው። ወደ ህዋ የምታደርስ አድርጎ የምትመስል ዘላቂ ታክሲን ሰራ። ወጪና ነዳጅ ቆጣቢ መኪናዎችን በምድር ላይ መፈጠር አለባቸው ብሎ ነው የተነሳው ቴስላ ፈጠረ። ለራሱ የተጋነነ አመለካከት ያለው ቢሊየነር ነው ይሄ ሰው። በ2015 አሽሊ ቫንስ የተባለ ሰው መጽሐፍ ጻፈ። መጽሐፉ ኤለን መስክ ላይ ያተኮረ ነበረ። ከብዙ ጥናት በኋላ የደራሲ ኤለን መስክን ሲገልጸው በሶስት ሀረግ ነው፣ ተጋፋጭ፣ ሁሉን አውቃለው ባይ፣ እንዲሁም ስለ ራሱ የተጋነነ አመለካከት ያለው ሰው ነው ይላል። ይሄ ጸሐፊ ኤለን መስክ ቅጣም ባሩ የጠፋበት ዳንስ እንደሚደንስ ይኸው ደራሲ ጠቆም አድርጎ ያልፋል። እኛ ከዳንሱ ታዲያ ምን አገባን? ወደ ባህሪው ስንመለስ ኤለን መስክ ይህ ተጋፋጭነት ባህሪው ሁሉንም አውቃለው ለእኔ ተውት ነቱ በተለይም ስለ ራሱ የተጋነነ አመለካከት መያዙ ብዙዎቹ የሚስማሙበት ነው። አንዳንድ የህይወቱ ሰበዞችም ይመሰክራሉ። ለምሳሌ ሶስት ጊዜ አግብቶ ፈትቷል። ከአንደኛዋ ጋር ሁለት ጊዜ መስክ ሲናገር ለነገ የሚል ሰው እንዳልሆነ ይነገራል። አሁንም ዋይትሃውስን ከተቀላቀለ በኋላም በሚያደርጋቸው ድርጊቶች የእሱን ማንነት ብዙ የሚመሰክሩ ብዙ የሚያጋልጡ ነገሮች አሉ። በትዊተር ሰሌዳውም ድንገቴ የሆኑ ሀሳቦችን እየጻፈ በጣም መለዋለምን በሚባል ደረጃ የሚያንጫጫ ሰው ነው። ለማሪዋና እጽ ያለው ፍቅርን ደብቆ ያውቅ በሚገርም ሁኔታ ይህ ማላለብኝነቱን የሚያሳብቅበት ነው። በቅርብ ጊዜ ታዲያ በቴድኮቭ በተደረገው አሰቃቂ ንግግር ይህ ወጣ ያለ ባህሪውን እሱም አምኖ ተቀብሏል። ኃጢአቶቼን መቁጠር ከጀመራችሁ በምድር ላይ እንደኔ መጥፎ ሰው የለም ይላል። ነገር ግን በጎ ተግባር መቁጠር ስጀምሩ ኃጢአቶቼን የሚያስተሰርዩ ሆነው ታገኟቸዋላችሁ ብሎ የሚናገር ሰው ነው። ፎርብስ፣ ብሉምበርግ እንጀራ ሆኖባቸው ከቢሊዮኖች ስር ከስር እየሄዱ የሰው አዱኛን የሚቆጥሩ ናቸው። በቅርብ ጊዜ እንግዲህ ኤሎን መስክ የዓለም ሀብታሙ ሰው ብሎ የታወጀለት ብቻም አይደለም ደግሞ ደጋግሞ የዓለማችን ቁጥ አንጡራን ሀብታም የተባለ ሰው ነው አንጡራ ሀብቱን የሚዳሰስም የማይዳሰስም ተጨምሮ በጣም ብዙ ቢሊዮን ዶላር እንዳለው ነው እየተነገረ ያለው እንግዲህ ቴስላን በተመለከተም ፖለቲካን በተመለከተም በጣም በርካታ የሆኑ መረጃዎች ስለ ኤሎን መስክ አሉ ማለት ነው ከብዙ በጥቂቱ እንግዲህ የዚህ ሰው ህይወት ይሄንን ይመስላል ነገር ግን ለዓለማችን ስጋት ነው የሚሉም በርካታዎች አሉ ማለት ነው ምናልባትም እሱ የሚሰራበትን አይነት የአእምሮ ልህቀት ያላቸውም ሰዎች ይህ ሰውዬ ከጥቅሙ ይልቅ ጥፋቱ ሊያመዘን ይችላል ወደፊት የሚሉ በሱ አካሄድም በጣም የሚሰጉ ሰዎች አሉ ማለት ነው። ወደ ቤተሰቦቻችን መረጃዎቻችን እንግዲህ እነዚህን ይመስላሉ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።